እና ሁለተኛው ጓደኛዬ ሄኖክ ይባላል። አርት ምናምን ትሰአሊ ነው እሱ። አርት ቤት መሄድ በጣም መውደው አንዱ ነገር ነው። ሁለታችንም እዛ አርት እስኩል ነው የሚወድ ሰው ነው። እንደዛ የሚኖር አደያም ብሎ ከዛ ሁለ ምናገር አሳመነኝ፣ እሱ እንደ አሸነፈኝ እና ከዛ በኋላ ፊሎሶፊ ምናምን ላይፍ ስታይል አይቀርም። ሁልጊዜ የምናወራ ስለ ቁጥር በጣም የምንገባው ሰው ነን እና ጀስት ሶስት ብራዘር ሁድ የሆነ ጓደኛ ያለን ሶስት ብራዘር ሁድ የሆነ ጓደኛ ብቻ። እሺ አይ ብዙ ጊዜ ብዙ ሰው ሚሸ ወደ ጓደኛዬ ብሎ የሚጠራው ሰው እውነትም ወንድማማች አይደለም፣ እውነትም ላይ እንደ ወንድም የምታየው ጓደኛ አይደለም። ገብቶሃል? ብዙ ሰው አሁን በዚህ ሰዓት ላይ አብሮ ፕሬስቴሽን ቪዲዮ ጌም የሚጫወት አብሮ ኳስ፣ እነዚያ ጓደኞች ይመስሉታል። ግን በስተመጨረሻ ወደ ቤት ስትሄድ ሁልጊዜ ታስተውለዋለህ፣ እነዚያ ጓደኞቹ አይደሉም። ብዙ ጊዜ የማውራው

ወንድም የምትለውን ጓደኛ መኖር አለበት። ገብቶሃል? እና አሁን ወይም ዛሬ ነገር እንዴት ያ ወንድሜ የምትለው ብራዘር ወደ የሆነ ጓደኛ እንደምትገነባ ነው። ሩድን ጥርስ መጽሐፍ ላይ ከነበርኩት አንድ በጣም መወደው ነገር አለ። ሩድ ስሪ ላይ ሶስተኛ ውግ ላይ ያለ ነው እና ለአንተ ጥሩ የሚመኝሉ ሰዎች ጋር ጓደኛ ያዝ ይላል። በቃ ለአንተ ጥሩ የሚመኝሉ እውነትም በቃ የእውነት አንተ ራሱ ትጠቀው። ኦፍኮርስ ሜይ ቢ አንተ ፊት ምናምን ኦፍኮርስ ስታደርጉ ትችላላችሁ ምናምን ቀልድ ምናምን ሊኖር ይችላል፣ ግን ከአንተ ጀርባ መጥፎ የማያወራ የማያማ በቃ መሆን አለብህ፣ ያንን ብራዘርሁድ የምትለው ወይም በቃ ለአንተ ጥሩ የሚመኝሉ ያንን ወንድም ወይም ብራዘርሁድ የምትለው ሰው እኮ ገብቶሃል አይደል? ናት ጀስት ጓደኝነት አይደል የምናወራው ስለ ብራዘርሁድ የምናወራው ስለ ወንድም የምትለው ሰው ነው የምናወራው። እና ሌላኛው በዚህ ብራዘርሁድ ውስጥ ትረስት እና ሆነስቲ ሊኖር ይገባል።

አልወደድኩት ማናንቢ ግን እሷ ገ ምችራንቢ ምናምን ከዛ በኋላ፣ እንደ ቴራፒ ከዛ በኋላ ሪሊክ ተሰማኝ ነገር ና ልክ እንደዚ አይነት የሆነ ትረስት አሁን ይህ ያን የነገርኩት ጓደኛ በእርግጠኝነት በቃ ሙሉ መቶ ፐርሰንት ሆነ እስቱ ወይም በቃ ራሴን የተናገርኩት ጀስት ሌላ ሰው እንደማያወራ ስላወቅኩ ነው። ወይም ሌላ ሰው እንደማያወራ ስ ስ ያን ያህል አውቄው ምናምን አይደለም። ግን ከመጀመሪያ ጀምሮ እና በቃ መሆን ክፍት ሁሉ ነገር አንዳንድ ጊዜ ስ አንዳንድ ጊዜ ራስህን ምን ያህል እነሱ ትረስት እንዳለህ ምን ስለ እነሱ እንዳለ ማሳየት አለብህ እዚህ ብራዘር ውድ ውስጥ ማለት ነው። እና አንድ ቅድም የነገርኩህን ታሪክ ስለ እራስህን እንደማይነግረው አውቄ ነው ወይም የሆነ መፍትሄ እንዲሰጠኝ ሆነ ብራዘር ውድ ስላለ ማለት ነው። ከመጀመሪያው ምን እንደነበርኩ ስለሚያውቅ ወይም አሁንም እያሳደፍኩ ያሉ ታሪክ ሴቶች ከምና ያደኙ ታሪክ ሁሉ ነገር ስለምነግረው እና የመጀመሪያው ትረስትና ሁነት ያስፈልጋል። አክሽዋሊ በዚሁ እውነት መናገር አለብን ውሸት የምትናገረው ጓደኞች ፊት የምታስመስል ከሆነ ሌላ ሰው ከሆንክ በቃ ሌላ ሰው ቤት ሌላ ሰው ሌላ በቃ ያለ መሳደ

ኮርስ አንተ እንደዛ ነው ምትሆን ምናምን ይስበዋል ገብተዋል። አ አክቲቪቲው እነሱ የሚሰሩት ስራ አንተ ጋር ላይ መሆን አለበት። ወይም ፕሮጀክት ሊሆን ይችላል። የቢዝነስ ፕሮጀክት ሊቀረጻችሁ ሊሆን ይችላል። ጓደኛ ጋር ወይም ኢቭን የጂም ምናምን አክቲቪቲ፣ ስፖርት አክቲቪቲ፣ ካልስቴኒክስ ምናምን የሰራችሁ ሊሆን ይችላል። ወይም መንፈሳዊ ሕይወት የመንፈሳዊ ሕይወት ላይፍስታይላቸው ተማሪ ሊሆን ይችላል። ገብተዋል አ ብዙ ወጣቶች አሁን በዚህ ሰዓት ደስ የሚለው ፓርቲ፣ የበገና ትምህርት ምናምን አሁን ተጀምሯል። ኢቭን የመጽሐፍ ግድጣት ምን አለ ችግር የለውም። አንደኛው አክቲቪቲ ላይ ነው ወይም እንዳንተ ጎን ያላቸው እንዳንተ ፐርፐዝ ያላቸው ሰዎች ጋር ነው እንደዚህ ቶክ ምናምን ቪዲዮ እንደዚህ ወይ የማያውቀው አንድ መጽሐፍ በማይችሉ በ ወይም አክቲቪቲ የምትገናኝበት ቦታ አላማ ያለው ቦታ ላይ ብቻ ነው ሁልጊዜ የምንገናኘው። የሆነ ቦታ አላማ ባለው ቦታ ሶስተኛው ስቶሪ ቴሊንግ እና ሊስን ነው። ስቶሪ ቴለር መሆን አለብህ። ወይም ላይክ አሁን ጓደኞች ስትገናኝ ብዙ ሰው የሚሰራው በስተት የማዩ ስለሌላ ሴሌብሪቲ ነው የሚያወራው፣ ወይም ስለ ኳስ ወይም ስለ ቲክቶክ በ ራሱን አይደለም። ገብቶሃል። ዳ የተመታ ነገር ምንም ታሪክ ስቶሪ የለውም። እኔ ግን ትልቁ ትልቁ የእኔ ነገር ጓደኞች ሁሉ ነገር ነግረዋል። ትልቁ እኔ ሶስቱ ጓደኛዬ አለኝ። ሶስቱም ጋር የእውነት ኢምፓክት አለኝ። እኔ እራሴ ራሴ እንደ ሱፐር ሂውማን ምናምን ያየሁ ባለሆነ ትልቅ ኢምፓክት አለኝ። ለምሳሌ ጓደኛዬውን ክሬት እንዲያደርግ ብዙ ጊዜ ቸብጭቸኝ ዋለሁ። ጅምን ጀምር፣ ብዙ ጊዜ ቸብጭቸኝ ዋለሁ። ይሄኛውን በቃ ኢንተርኔት አይሰሉ ምናምን አርቶ ምናምን እንዳይቀር ምናምን ብዙ ጊዜ የሚረፈው እና ምክንያቱም ኢምፓክት ለመፍጠር ሞክራለሁ። ስቶሪ ቴሊንግ አለ። ስቶሪ ቴለር ነኝ ወይም የሆነ የማውቀው ነገር፣ እንደዚህ ነበርኩኝ እንደዛ፣ እንደዚህ ሳደርግ እንደዚህ ሆነ። ታሪክ ነው ከ የሆነ የሞተ ወሬ ታውቃለህ፣ ዝግት የሚያደርገው ብዙ ብዙ እንደዚህ በቃ የሚጠ ስተዳዋሪ ከዚያ በኋላ ወደ ቤት ስትሄድ ሁለቱም ይጣላሉ። በጣም የሚገርመኝ ነገር ሰው ቴ ግራዬ ብቻ አይደለም የራሱን ታሪክ ብቻ አይደለም እነሱን ጠይቀህ እነሱ አውርተው ሲጨርሱ ወይም ዝም ብለህ አንተ ልክ ነህ እንዴት ታሪክ ሞር ማወጋል በቃ ስቶሪ ቴሌር ስቶሪም ሰሚና ገብቶላል። እነሱ ስቶሪያቸው እንዲያወሩ መክፈት አለብህ። ወይም ስለነሱ ስለአንተ ማወቅ አለባቸው፣ አንተም ስለነሱ ማወቅ አለብህ። ማያም ማለት አፈንዝም ማለት አለብህ። ስትጠይቅ ማለት በቃ ይሁን አጭር ጥያቄ ጠይቅ፣ መስማት አለብህ። ታሪካቸው ሞሩ አንደርስታንድ ማድረግ አለብህ፣ ምን እንደሚሆን አንደርስታንድ ማድረግ አለብህ። እናንተም ስቶሪ ቴሌር መሆን አለብህ። ይህን ይመስል ብራዘርሁድ ለመገንባት ላይ ትልቅ የረዳ እነዚህ ሶስት ነገሮች ናቸው። እኔ የሚከተለውን ፓዝ መከተል ከፈለግ ኮሜንት ላይ ሁለት ሊኮች ለሆነ ሲካርዳቸው አመሰግናለሁ።